እኔ የሰራሁት የፈጠራ ስራ የአይነ ስውራን መንቀሳቀሻ ሲሆን ስራ ለመስራት የተነሳሰውበት ዋና ምክንያት ዩኒቨርሲቲ እያለሁኝ ጥቂት መመረቂያ ጽሁፍ ሳስብ ምን ብሰራ ይሻላል ለማህበረሰቡ የሚጠቅም ብያስቤ ከዛ ውስጥ የአይነ ስውራን መንቀሳቀሻ እንዲመረጥልኝ አድርጌ ጥናት አደረኩኝ። ይህን ስራ ስሰራ እኔ ባለሁበት አካባቢ ብዙ አይነ ስውራኖች አሉ። ስለዚህ ለምን ይህንን አዲስ ፊቸር ጨምረንበት እሱን ለምን አድሬስ አናደርግም ብያሰብኩኝ። እንዳልኩትም ያው ይህን መስራት ጀመርኩኝ። ያሉት ፊቸር ኦብስታክሎችን፣ ማንኛውም ከፊት ለፊት ያለን ኦብስታክል ዲቴክት እያደረገ በአማርኛ ቋንቋ ቋንቋው ለከስተማይዝ የሚደረግ ነው እንደ ተፈለገው እንደ ዩዘሩ ማለት ነው። አሁን ግን ይህን የሰራ ነው በአማርኛ ቋንቋ ዲቴክት እያደረገ በአንድ ሜትር ውስጥ እንቅፋት ስላለ በሁለት ሜትር ውስጥ እንቅፋት ስላለ እባክዎን ይጠንቀቁ እያለ መናገር የሚችል ነው። በተማኔ ሳንቲም ምቹ መንገድ ለሌላ አማራጭ ይተካ። ይሄ ፕሮዳክት ዋየርለስ ቻርጅ ሲስተም ተገጥሞለታል። አድቫንስ እያደረግን አሁን ይህን ምርት ስናወጣው ደግሞ ውሃ ዲቴክት ያደርጋል። ጉድጓዶችን ዲቴክት እያደረገ ይወጣል። ይህ ምርት በራሱ ደግሞ አደጋ ቢደርስበት ለቤተሰቡ ማሳወቅ የሚችል ጂፒኤስ ናቪጌሽን ሲስተም ተጠቅሞ ማሳወቅ የሚችል ፕሮዳክት ነው። አሁን ላይ እየተሰሩ ላሉ ምቹ ለሆኑ መንገዶች በጣም አስፈላጊ እና ወሳኝ ነው። ምክንያቱም በጣም ትልቅ ፕሮብሌም ነው አድረስ የምናደርገው ማለት ነው። ምቹ መንገድ ለሌላ አማራጭ ተቀበል። የተለያዩ ፊቸሮች አሉት አሁን ካሉት ሀገር ውስጥ ካሉትም በጥፎን እጅጉን ይልቃል ከሀገር ውጭ መሸጥ የሚችል ምርት ነው። ይህን ስራ ለመስራት ወደ አስራ አምስት ሺህ ብር በላይ ፈጅቶብናል። ወደ ገበያ ደግሞ 19000 ብር ይሸጣል ማለት ነው። በአንድ ሜትር ውስጥ እንቅፋት ስላለ ይጠንቀቁ። በ80 ሳንቲሜትር ምቹ መንገድ ስለሌላ አማራጭ ይጠቀሙ። አሁን ጀርመን ላይ የተሰሩ ምርቶችን ብናይ ከ500 እስከ 800 ዶላር ድረስ ነው። ይህ ደግሞ ከ200 እስከ 250 ዶላር ድረስ ለከስተመር መድረስ ይችላል። የተለያዩ ስራዎች አገር ውስጥ ይሰራሉ። የመስራት አቅም ማለት ትልቅ አቅም አለው። ወጣቱም ለዚህ በጣም ኢንተረስት አለው አሁን ላይ። እንደ ኢትዮጵያ ስታይ በየቦታው የተለያዩ ስራዎች ይሰራሉ። እንደኔ እንደኔ ከዚህም በላይ መስራት እንችላለን። አመሰግናለሁ።